በረመዳን ወቅቶች የተለማመድ ናቸው መልካም ተግባራት በሌሎች ወቅቶችም መተግበር ይገባናል ሲሉ ያነጋገርናቸው የሃይማኖት አባቶችና አማኞች ተናገሩ። 1446ኛው የኢዳል ፈጥር በዓል በአዲስ አበባ ስታዲየም በድምቀት ተከብሯል። አንዷ ለመናን ሰሚ በህዝበ ሙስሊሙ የረመዳን ወር ተናፋቂ ነው። ረመዳን መጣ ተብሎ ሽርጉድ ይባላል። አንድ ወር ያክል ተጽሞም ረመዳን ደግሞ ሄደ ሊናፈቅ ተብሎ ይሸኛል። የሁሉም ማጠናቀቂያ ታዲያ ኢድ አልፈጥር ነው። ይህንን በዓል ሲያከብሩ አሚኮ ያነጋገራቸው አባቶችና ተከታዮች የረመዳን ወር የተለያዩ ሁነቶች የሚፈጸምበት ነው ብለዋል። ረመዳን ማለት እንግዲህ የኢባዳ የጸሎት ወር ነው። ሰው ስጠግብ ብዙ ጊዜ ፈጣሪውን ይረሳል። ሲጾም ግን መልካም ስሜት ስሰማ ድካም ሊሰማው እና ፈጣሪን ያስታውሳል። ስለዚህ ኑ ፈጣሪ ለማስታወስ እና ወደ ፈጣሪ ለመመለስ የሚረዳ ወር ነው። እንግዲህ ዋናው ግን እኛ ተጎና እንዳን እንጂ ተቀባቢው ፈጣሪ ነው፣ አላህ ይቀበለን ነው። የአቅም የኒሮ እና ራህብ የሚባለው ነገር ላታቆ ትችላለን። በአመት አንዴ ግን ስለምጾ የፈለገ ሀብታም ብትሆን ዳህም ብትሆን ትንሽም ትልቅ የምትሆን በአመት አንዴ ስለምትጾም ረሃብ ማለት ምን ማለት ነው የሚለውን ትረዳለን። ስለዚህ ለሚራቡ ሰዎች፣ ለሚጠሙ ሰዎች ስሜታቸው ምን ማለት እንደሆነ ይገባል። ስለዚህ አንተም የአቅምህን ለእነሱ ታደርጋለህ። እነሱ ለማስደሰት ጥረት ታደርጋለህ እና ረመዳን እነዚህን መሰል ነገሮችን የምንማርበት ወር ነው። ረመዳን ኢባዳ እንደምታውቁት እንግዲህ አምልኮት በሆነ ሰዓት ላይ በእረፍት ምክንያት ታቅቦ የምታረግበት ጉዳይ አይደለም። ወዕቡድ ረበከ አታየት ክል የቂን ነው የሚለው እንግዲህ እስከ ምትሞት ድረስ ነው። ዒባዳ የምታረገውና ረመዳን ላይ ሰዎች ከተለመደው ባህሪያቸው ስለሚቆጠቡና ስለሚታቀቡ መንፈሳዊነታቸው የበለጠ ጎልቶና ጠጥሮ የሚታይበት አጋጣሚ ይኖራል። እኒህ ሁሉ መልካም ተግባራት የተከወኑበት ማህበራዊ ህይወት የተጠናከረበት፣ ሁሉም ቆም ብሎ የሚያስተውልበት የረመዳን ወር ልምምድ ወደ ሌሎች ጊዜያትም ሊሻገር ይገባል ይላሉ። ምናልባት በረመዳን ላይ ሌላው ቀርቶ በአዳሶችን እንኳ እርግፍ አረገን ትተን ወደ ትክክለኛው ማንነታችን የተመለስንበት አጋጣሚ ስላለ ማንነትን የቀየርክበትና አስበህበት በቅድ ያልመራኸው ዒባዳ ነውና የሚል ስለሚያስተጭ አላህም ዘንድ ደግሞ የሚለው እነማ የተቀበሉ ላሁ ሚን ልሙተቂን ነውና፣ ተቅይ መሆን ደግሞ አላማውና ግቡም የረመዳን ስለሆነ መገለጫው ደግሞ ቀጣይነትና አስቲቃማ መኖሩ ነው። በዚህ ልክ መቀጠል ይኖርብናል። አዳራችን በዚህ ልክ የከበደ ነው ማለት ወዳለሁ። የተውናቸውን መጥፎ ባህርያቶች በዚሁ ትተን መቀጠል መቻል አለብን። የተለማመድናቸው ማብላት፣ ማጠጣት፣ ማጋራት የመሳሰሉ መልካም ባህሪያት ከሰው ጋር መግባባት፣ የሰውን ችግር መረዳት የመሳሰሉ መልካም ባህሪያትን ደግሞ በዚሁ ማስቀጠል መቻል አለብን። ውጤቱ ከረመዳን በኋላ በምናደርገው እንቅስቃሴ የሚታይ ስለሆነ ማለት ነው። እንዲሁም የጾሙ ተቀባይነት የሚታየው ይላል እምነቱ የሚታየው በሚቀጥሉት ውራትም እንደዚ አይነት ጥሩ ጀመርከው ብሎ ማስቀጠል ስትል ተቀባይነት አለዚያ ጊዜያዊ ነው እሱ ብዙ እንትን የለውም ነው። ስለዚህ ዋናው ተቀጣይነት ያለው ነገር ስለ ለመስራት የማሰልጠኛ ወር ነው ለማለት ነው። እኒህ ተግባራት ታዲያ ወደፊት ብቻ ተብለው የሚራዘሙ ሳይሆኑ ዛሬ የሚጀምሩ መሆን አለባቸው ነው የተባለው።